ምርጥ ሳሙና ሰርቼላቸዋለሁ የኪያር እና የሩዝ ሳሙና ሲያምር፣ እግዚአብሔርን በጣም ነው የሚያምረው። ከለሩ ራሱ በጣም በጣም ውብ ነው እና በጣም የሚመች ለፊታችሁ፣ ለቆዳችሁ ለማንኛውም ቆዳ የሚሆን ሳሙና ነው የሰራሁት። እና እዚች ጋር ወደ አሰራሪ ሲሄድላችሁ የሩዝ ዱቄት ነው የተጠቀምኩት። የሩዝ ዱቄት በዚህ መልኩ ብጥብጥ አድርገዋለሁ፣ ተበጣብጦታላችሁ እንደ ክሬም ማለት ነው። የጓጎለ ነገር እንዳይኖርበት በደንብ ትመቱታላችሁ። ከዛ ትንሽ የእርድ ጨምርበታለሁ ማለት ነው። በነገራችን ላይ ፎሎ ያደረጋችሁ ለምታበረታቱኝ አመሰግናለሁ። ምርጥ ምርጥ ኮመንት ለምትጽፉልኝ አመሰግናለሁ ማለት ነው። አሁንም ፎሎ እያደረጋችሁ አበረታቱኝ። እዚች ጋ ትንሽዬ እርድ ጨመርኩበት እንዳልኳችሁ። ደስ የሚል ሽሮ አማከላ ያልሆነልኝ ትንሽ ወፈር ስላለ ትንሽዬ ውሃ ጠባረኩበት። እዚች ጋ ወደ ክያር መጣውኝ። ወደ ክያር ስመጣ ትንሽ ክያር ነው የተጠቀምኩ ብዙ አይደለም። አንድ ክያር መጠቀም ትችላላችሁ ማለት ነው። ክያሩ በዚህ መልኩ ውሃውን በማጥለያ ጥልል አድርጌ አወጣውት። ከዛ በኋላ እንደዚህ ካወጣው በኋላ ሳሙናዬን ወደ ሳሙናዬን ይህንን ሳሙና ብዙዎቻችሁ ልታገኙት አልቻላችሁም፣ ግን በጣም ያዘንኩት። የምር ብታገኙት በጣም ደስ ይለይ ነበር ማለት ነው። በጣም እንዲሁም አላርጂ ላለባችሁ ልጆች በጣም ለፊታችሁ ተስማሚ ይሆን ነበር ብዬ ነው ማስበው። ምክንያቱም ከኬሚካል ነፃ ስለሆነ ማለት ነው። እንደዚህ ደግሞ ስትሰሩ በቤት ባለ ነገር ስትሰሩት ሁሉም ነገር ከኬሚካል ነፃ ነው። በዚች ጋር ውሃውን እስቲም አድርጌ ነው ውሃ ከስር አግዬ እየፈላ እስቲም አድርጌ ነው ሳሙናውን ያቀለጥኩት ማለት ነው ብዙ ጊዜ ጠይቁ ሳሙናው እንዲቀለጠ። ከዛ ሳሙና ለሁለት አካፈልኩት። በአንድ ሳሙና ሁለት ግብአት መስራት ይቻላል ማለት ነው። ለሁለት ካካፈልኩት በኋላ የኪያሩን ውሃ እዚች ጋር ጨመርኩ ማለት ነው። ከዛ በኋላ ከቀለጠ በኋላ ያኛው ከጨመርኩ በኋላ እዚች ጋር ሳሙናዬን ጨመርኩኝ ማለት ነው። በእቃው በነገራችን ላይ ለሁለት ቀን ውጭ ነው ያደረኩት፣ ከፍሪጅ ውጭ ግን ክችን ላይ ማለት ነው። ክችን ላይ ቁጭ ብሎ ከዛ እራሱ ይደርቃል፣ እራሱ ይለቃል። እና ሞክሩት፣ በጣም ነው የምትወዱት። እዚች ጋር የኪያሩንም ሳሙና እንደዚህ ሆኖልኛል። በጣም ነው የሚያምረው በነገራችን ላይ በጣም